እዚህ ጋር የመጣ ነው። ኖርማሊ የሁለታችሁ የግለሰብ ጠብ ነው፣ የእናንተ ነው። ሌላ አጀንዳ ተይዞ፣ ሌላ ፖለቲካ እየተሰራ ነው። እዛ ወንድሞቻችሁ እየወደቁ ስለ እነሱ ምንም እንዳይወራ እየተደረገ ነው። በዛ ምክንያት ነው ኦልሬዲ ተቀምጠን እየጠየቅናችሁ ያለን እንጂ የእናንተ ጠብ ሌላ ነገር ሊያመጣ አይደለም። አዘርዋይስ የእናንተ ጠብ መጨረሻው የምነግራችሁ ነገር ታውቃላችሁ ትልቅ የሆነ ባህላችሁን የቤተሰብን ባህላችሁን እርስ በርስ ቤተሰባችን ይጫረስ አይነት ነው ጨዋታችሁ። ከዚህ ይህን ነገር አስባችሁ በቃ ነገሩን ትታችሁ የማንም ሰው መሳሪያ እና መጠቀሚያ ትሆኑ ሁለታችሁ። ሌላ አጀንዳ ወይ የተቀበላችሁት አጀንዳ ካለ ነገሩን ሁለታችሁ፣ አዘርባይስ ግን ተውት፣ በቃ ፍቱት፣ ሁለታችሁ አታክሩት ነገሩን። ወንዴ ላይ እኔ ልጨምርላችሁ በመጀመሪያ ደረጃ ማህበረሰባችን ምን ላይ እንደሆነ ታውቃላችሁ። ሁለተኛ በእናንተ የተነሳ ሌላ አጀንዳም እንዲፈጠርም አንፈልግም። ሶስተኛ፣ ነገር እናንተ ከማህበረሰብ በታችና እዚህ ካለው በላይም አይደላችሁም። አሁን በንግግርና በጸብ መካከል ላይ ይህን ብለሽኛል፣ ይህን ሰድበሽኛል፣ ማንጓጠጥ፣ ማሽሞር፣ የተለያየ ነገር አሁን ቲጂ የሚያነሳችሁ አስገድል ነው ልክ ህጻብ ውስጥ ስገብ ብዙ ነገር ይመዘዛል። ብዙ ነገር ትባባላላችሁ። የአንድ አካባቢ ልጆች ናቸው። ቤተሰብ ድረስ በእናንተ የተነሳ ቤተሰብ ወርዶ ሌላ ህጻብም እንዲመጣ እኛ እዚህ ተቀምጠ ሚዲያ ላይ ሚዲያ ላይ በተነሳ ሌላ አማራ የለም ሚዲያ ላይ አስታርቋቸው የሚባልም ነገር ስላለ እናንተ ከማንም አትበልጡ። ቃልም ወንሽ ቲጂሞች ቲጂም ለጥፈሽ የገባሽን ፎቶ ቃልም የለጠፍሽ ፎቶ ይውላችሁ ለእነሱም ክብር ሊኖራችሁ ይገባል። አሁን የምንፈልገው ከእናንተ ምንድን ነው? ይቅርታ ተባብላችሁ በይቅርታ እንድትለያዩ። አስገድልሻለሁ አንቺ ቃል ልታስገድል አትችም። ቃልም አንቺ ልትገፋና ልታንጓጥ የአንቺን ገመና አውጥታ ወደ ሚዲያ ፍጆታ ልታውል አትችም። በዚህ ልክ ግን ሰባት ሺህ ሰው ተሰብስቦ መደመጥ መነጋገርም የለብንም። አበራ የምትለው ካለ በልና ይቅርታ ተባብሎ እናለያቸው። ሰላም ሰላም ብያለ ሁላችሁንም ከላይም ከታችም ያላችሁት። እኔ ማለት የምፈልገው አሁን እናንተ የመጣችሁበት አካባቢ ሁለታችሁም የአንድ አካባቢ የአንድ ሰፈር ልጆች ናችሁ እንደሰማሁት እግርና እግርም ይጋጫል። ያው የሴት ጠብ መቼም የሆነ ነገር ሲባል እንደዚህ በያት እንደዚህ በል ምናምን የሚባል በመሀል ሊገባ ሊችል የሚኖር ሰው ሊኖር ይችላል። ግን ያንን መስማት ሳይሆን አሁን ማህበረሰባችን ያለበት ችግር ምንድን ነው? ይሄ ሰባት ሺህ ሰው ቁጭ ብሎ ስላለብን ችግር የምንወያይበት ነገር ነበር። አማራነት እንዴት ማስኬድ አለብን እንዴት ለወገኖቻችን በምን ምክንያት መድረስ አለብን? ከዚህ በፊት ያሳለፍ ነው ችግር ምንድንኖረ ወደፊት ብለን የምንወያይበት መድረክ ነበር መሆን የነበረበት እንጂ ሁለት ታማቾች ተጣልተው አንቺተይ አንቺተ እያለ ጊዜያችን የምናጠፋበት አይደለም። ስለዚህ ማገዱ አትፍጁ ያለፈ አልፏን አንቺ ማትረሽ አንቺ ማትድረሽ ከቻላችሁ ሰላማ ወርዳችሁ እንድትለያዩ ነው የምፈልገው። ከዚህ ውጭ ግን በየቀኑ ሁለታችሁም እየወጣችሁ አንቺም በቤትሽ አንቺም በቤትሽ፣ አንዳችሁ ስለ አንዳችሁ የምታወሩት ነገር አጀንዳ እየሆነ እየሞተ ባለብን ህዝባችን ላይ እንድትቀልዱ አልፈልግም። ሁለታችሁም እኩል ለእኔ ናችሁ። ነገር ግን መብቃት ባለበት ነገር ላይ እንዲበቃ እንፈልጋለን ሁላችንም። ስለዚህ ይህን እንበልጥ። ይቅርታ ይቅርታ ተባብላችሁ መውጣት የነበረባችሁ ልጆች ናቸው። ለእኛ እዚህ ላለነው ለሁላችንም ትንንሾቻችን ናቸው። እዚህም ደረጃ እንድንነጋገር ና እንድትመከሩ ማንፈልግ ሚታ አንቺን የሸቀረች ሀሳብ አለ ተያግኝና ወደ እነሱ እንድንሄድ አይ እኔ ብዙም አልልም ግን አንደኛ ነገር ስደት ላይ እህት ማማቾች ናችሁ እናንተ አደለም አንድ አካባቢ ተወልዳችሁ አድጋችሁ አንድ ሰፈር እንደ እንደ አማራ የአማራ ልጅ አማራ መደገፍ አለበት ብዬ ማምን ሰው ነኝ ነኝ በዚህ ሰዓት አጀንዳ መሆን ያለበት ሞታችን የአማራ ሕዝብ እልቂት እንጂ አንቺ ሁለት ሺ ሰው ይዘሽ አንቺ ሶስት ሺ አንቺ አንድ ሺ ሰው ይዘሽ አየሩ እንድትይዙት እኔ ፐርሰናል አልፈልግም። ጎበዝ ልጆች ናችሁ፣ የአማራን ባህል የምታስተዋውቁት በዚህ ደረጃም ተጠርታችሁም የኛው ስለሆናችሁ ነው። በዚህ ደረጃ እንጂ በዚህ ደረጃ እናንተን አጀንዳ አድርጎ ጊዜውን ሰጥቶ የሚያወራ የለም የግል ጸብ ስለሆነ፣ ስለዚህ እህትሽ ነች፣ አንቺኛውም አንቺኛውም እህትሽ ነች። እዚህ ደር በስልክ መጨረስ ችሉ ነበር፣ በውስጥ መጨረስ ችሉ ነበር። እሱ ደግሞ ካልሆነ ይዛችሁት መታችኋል። ይሄ ነገር ዛሬ ተፈቶ በሰላም ነገ አንዷን ቢያማት አንዷ ጠያቂ፣ አንዷ ሰው ቢያጠቃት አንዷ ተከላካይ መሆኑ እንጂ ያለባችሁ በዚህ ደረጃ መምጣት የለባችሁ። ስለዚህ እህትሽ ነች፣ ባለ ሀገሯም፣ ቃልም ደብረ ወርቅ እህትሽ ነች። በቃ ሰላም ፈጥራችሁ ፍቱት። የህዝብ እኔ የህዝብ እኔ የአማራ ህዝብ ሞት እንዲነገር ነው የምፈልገው እንጂ እንትና ይንትና ፎቶ ወጥታ እንትና ይንትና ፎቶ ወጥታ በአማራ ልጆች እንዲወራ አልፈልግም። በቃ ህዝብ እያለቀ ነው፣ ህዝብ እየተራበ ነው፣ ሴቶች እየተደፈሩ ነው። እናንተ ሰላም ያለበት ቦታ ስላላችሁ ሊሆን ይችላል፣ ግን እዛ እየተደፈሩ ነው፣ ሴቶች እየሞቱ ነው፣ ህጻናት በረሃብ እያለቁ ነው፣ ሰው እየሞተ ነው። በድሮ ስለዚህ አጀንዳ እያረጋችሁ እንትን አትበሉት። አሁን ሰላም ፍጠሩ ፍቱ። ጥሩ ወንድሞች አሏችሁ። እዚህ ጋር ነው ወንዴ ኢቨን በውስጥ መጨርስ ችሉ ነበር መታችሁ ጆከር እንደዚህ አስቀየመች እንደዚህ አርጋኝ ብትሉ በውስጥ ቴሌግራም ግሩፕ ተደርጎ ይፈታ ነበር። ግን ይዛችሁ ስለመጣችሁ አሁን ላይ በቃ ፍቱት። የህዝብና የህዝብ ወሬ እንዲሆን ነው የምፈልገው። እንደ አማራ ወይ በካልቸራችሁን ታስተዋውቃላችሁ እንደምታስተዋውቁ ታለቀኝ ከልብ ታያርቃችሁ ከዚህ መውጣት አለባቸው። ምክንያቱ የነገ ሰው እንዳንሆን እንችላለን ነገ ምን እንደሚያጋጥም አናውቅም። ስለዚህ ሁለታችሁ አማራ ሆናችሁ እዚህ ስትጣሉ እኔ ለነዚህ ብቻ ሳይሆን አሁን የአማራ ሕዝብ እየተገደለው ነው። አማራ ሕዝብ እየተገደለ ምን እንደፈሰሰው ሚዲያ አላውቅም። ሴቶቹ እንዳለ እየተጣሉ ነው ማለት ነው። ስለዚህ በእናታችሁ እናንተ ስትጣሉ በቃ የአማራ ድምፅ እየተረሳ ስለሆነ እናንተ ተዋደዱ፣ እርቅ አርጉ። በቀብት ወዳችሁም ጠላችሁ እህትሽ ናት። በቃ ስለዚህ እኔ ወዳችኋለሁ፣ አትጣሉ። በስደት ላይ ናቸው ያላችሁ የሆነ ነገር እዛ ወድቃ ብታገኛት ነገር አንዳችሁም አሸናፊ መሆናትችሉ። ቲጂ ላይም ቃል ላይም ችግር አለ። ያ ችግር መጥራት የሚችለው በቃ እኔ ጋር ያለውንም ፈትቻለሁ፣ አንቺም ጋር ያለውን ፍች በቃ ከዚህ በኋላ ትንሽ ተነች ተባብላችሁ ዝጉት፣ እንጂ ከዚህ በኋላ ስለ መመላለስ እና ዲቴል ወደዛ ወደ ውስጥ ከሄዳችሁ መግባባት አትችሉም። አረ ንገረን ካላችሁ ልንገራችሁ ከፈለጋችሁ፣ ረድች ያየነውን እኛማ አይተናል። ኖርማል እየሰማናችሁ ነው። በቃ ስለዚህ ወደ ማይሆን ነገር አሁን መመላለሱን አሁን ጆከር መመላለሱ አስፈላጊ አደረገኝ መግቢያ እንደ መግቢያ እንጠቀመው እንስማቸው ብለን እንጂ መመላለሱ ለእኛም አይጠቅመንም። በመጀመሪያ ደረጃ ሁለታችሁ አብራችሁ የኖራችሁ በጣም በመካከላችሁ ብዙ የምታውቁት ከምድር ጀምራችሁ ከቤተሰባቸው ጀምራችሁ ብዙ የተሳሰረ ጓደኛሞች ናቸው። ለምን እዛ መካከል ላይ ለምን ወደ ቤተሰብ ወታች ላሉት መካከል ላሉ ጓደኛ አለቀቃችሁ? ለምን ለሚዲያ ለጥላት በዚህ ልክ እንድንሰበሰብና እና እኛ ጋስ እንድትመጡ ለምን ትደርሳላችሁ? እዛ ለሚሞተው ወገናችሁ ሳታስቡ ሁለታችሁ ስትጣሉ የሩቅ ሰው አይደላችሁ አብራችሁ የኖራችሁ ብዙ ነገር የምትተዋወቁ ናቸው። እናንተ ደግሞ እየተዘራጠጣችሁ ሌላ ሰው መካከል እየገባ ለሌላ ገበያ እና ግብይት መዋያ የማንም ኦዲንስ እና የተለያየ ላይክ መሰብሰቢያ መሆን የለባቸው። ያቺ ፎቶ ተዘግዝቆ የዛች ቀጠ ተደርጉ የዚች አንድ አይነት ሁላችሁም እንድ ነገር ካለ ደግሞ ከአንድ አካባቢ ከአንድ ሰፈር የመጡ ልጆች ናቸው። ወደ የት ልታደረጓቸው ነው? መካከል ገብታችሁ ለምታበጠብጡ እችኛዋን ወደ ሌላ ሰፈር ልታደረጓሉ? እችኛ የት ወደ ሌላ ሰፈር መድባችሁ ልታደረጓቸው? አይቻልም። መጠቀም የፈለጋችሁ የተቀመጠውንም ሰው ከታች ያለውንም ሰው አክብሩ። ቲንክ ኖ ያበራ ቲንክ ወይ፣ ከጀርባችሁ ሌላ ሰው አለ እንዴ? የሆነ ማለት ይሄ ነገር አስቀጥሎ ያላችሁ ሰው ካለ ንገሩና ንገሩንና ከጀርባችሁ ማፍረ ረጃል ችሁ እየጠየኩ ያለው ቲጂ አንዴ ሚውት አድርጌ አንዴ ሁለታችሁ ነው እየጠየኩ ያለው። ባይ ዘ ወይ ከጀርባችሁ ሌላ ሰው የሚገፋችሁ ሰው ካለ ይህን ነገር እንዲቀጥል የምትፈልጉ ከሆነ ንገሩን ሁለታችሁም። ባይ ዘ ወይ ከጀርባ እንዳትታረቁ ይህን ነገር አስቀጥሉት ጥሩ ነው ብሎ ያላችሁ ሰው ካለ ንገሩንና አንዴ ቆይ ቃል ሶ ከጀርባ ሳይፈቀድ ልጅ የሚወጣጣች ከለለ ሰው ከጀርባችሁ ሰው ከለለ ሌላ ዓላማ ያለው ሰው ከለለ ቢኮዝ እናንተ ተከታይ ያላችሁ ሰዎች ናቸው። ባይዘው ወደ አምስት መቶ ሺህ ተከታይ ያላችሁ ሰዎች ናቸው። ሁለታችሁም ባይዘው፣ ስለዚህ ከጀርባችሁ ሰው አይኖርም ብለን አናስብም። ይህን ነገር ማስከጠልጃ ካላችሁ ቲጂ በቃ ማስረጃ ቢኖራትስ፣ ምንድን ምን ሊደረግ ነው? ቲጂ ምንድን ነው፣ ምን ሆናችሁ ነው? ሽል ሌላ ፖለቲካ ትፈልላ አለ የሚልካችሁጀርለልሁለሌላትንቃል ቁጭ በይ። ይሄ ንቀስ ነው። እኛ ታላላቆችሽ ነን። ማዳመጥ አለብሽ። አንች ቲጂ ማዳመጥ አለብሽ። ሌላ ሰው ፖለቲካ ቱሩ በአጀንዳ ሰጥቷችሁ ካላካችሁ በስተ ካላካችሁ በስተቀር ቀላል ነገር ልንገራችሁ። ቲጂ ሚውቲሽን አንስተሽ ቃል፣ እህቴ እወድሻለሁ፣ ይቅርታ ትያለሽ። ቃልም አንስተሽ ቲጂ፣ እህቴ እወድሻለሁ፣ ይቅርታ ትያለሽ። ይዘጋል። ካለበለዚያ ግን እናንተ ሰው ልኳችሁ ነው በቃ፣ ፖለቲካ እንድትሰሩም እንደመጣችሁ ነው። ሁላችንም እዚህ ጋር አክሰብት አድርገው የምትቀመጠው ማለት ነው። ይወጣል፣ ይወጣል። ካለበለዚያ ይኸውልሽ፣ አንድና አንድ ነው የምንነግርሽ፣ አንቺ ቃልም ቲጂም ከኛ ውጭ አቶኝም እህታችን ነሽ እዚህ ጋር ያሉ ወንድሞችሽ ናቸው ከአማራ ህዝብ ከአማራ ትግል በላይ ማንም የለም ነው የምንነግር ማንም የለም ስለዚህ አየሩን እየያዛችሁ ነው እኛን እየረበሻችሁ ነው ሞት የአማራን ሞት መናገር አልቻልም ሚዲያ ላይ በእናንተ አጀንዳ ምክንያት ካለበለዚያ ግን ማትታረቁ ከሆነ ሆን ተብላችሁ በቃ ፖለቲካ ስሩ ተብላችሁ እንደተላካችሁ አስበን እኛ ደግሞ እናንተ እንታገላለን በቃ ካለበለዚያ አሁን ሆኑ ታነሹና ሚትሽን ቲጂ እህቴ ይቅርታ፣ እወድሻለሁ አውቄም ቦን ባለማውቅ ካስቀየምኩሽ ይቅርታ ትያለሽ። ቃል አንችኛም፣ ቲጂም ታነሽና ሚትሽን ቃልዬ እወድሻለሁ እህቴ፣ አውቄም ባለማውቅ ካስቀየምኩሽ ይቅርታ። ይሄን ነገር መፍታት ካልፈለጋችሁ ሚስጥር አለኝ አንፈልግም፣ አንሰማም። የአንችንም ሚስጥር አንፈልግም፣ የቲጂንም ሚስጥር አንሰማም፣ መረጃም አንፈልግም፣ ምንም አንሰማም። ኛ እኛ የምንሰማው አንድና አንድ ነገር ይህ ነገር መፈታት ስላለበት ይቅርታ ትያታለሽ፣ ይቅርታ ትልሻለሽ፣ ስኬስ ክሎዝ። ካለበለዚያ ግን ሰው እንደላካችሁ ከጀርባችሁ ሌላ አጀንዳ ስጡ ብሎ የላካችሁ ሰው እንዳለ አስበን እንቀመጥ እና ደግሞ ከእናንተ ጋር ጸብ እንጀምራለን። እኛም ደግሞ አለቅ አንድ አንድ የሚታይ ኖርማሊ ይሄ ነገር ወደ ቤተሰባችሁ ነው የሚሄድ ኢብን የሁለታችሁን ቤተሰብ ጋር ቸክ እናደርጋለን ሄደን ይዘው ይህንን ማወቅ አለባችሁ። አላማችሁ ምን እንደሆነ ወይ እንድትነግሩን እያያችሁ ነው ወረ- እያለቀ ያለውን ሰው እያያችሁ ነው። እንደምን ይሆን አታፍሩም? እንደዛ ጥቁር ለብሰው እኮ ነው ያሉ እናቶቻችሁ። እንዲህ በዚህ ደረጃ ራሱ እንዴት እንዲህ ትሆናላችሁ? እንዲህ ቼክ እናደርጋለን፣ ባይዘው የወለታችሁንም ቤተሰብ ነው ቼክ እናስደርጋለን። ሌላ ዓላማ ከኋላ ወረድ፣ ተከታይ ያላችሁ ይሄንን አትርሱት። ተከታይ ያለው ሰው ጆከርና እኔ በምን ያህል ደረጃ እንደምንከተላቸው ምን ያህል ብዙ ነገር ስናደርግ እንደነበር ነው ሁላችሁም ታውቃላችሁ። ባይዘ ፐርፐዝሊ ሆን ተብሎ ገንዘብ እየተከፈለ ተከታይ ላላቸው ሰዎች ገንዘብ ብልጽግና እየከፈለ ይህንን ነገር አስቀጥሉ እያለ ብዙ ስራ እየሰራ ነው። ያለ ምንም አይነት ድምፅ እንዳያወጣ የአማራ ሞት እንዳይነገር ነው እየተደረገ ያለ ሶ ዓላማ ከሌላችሁ ከጀርባችሁ ሰው ከሌለ አይ በቃ እኔ ከዚህ ነገር መውጣት ፈልጋለሁ ሶሪ ሶሪ ተባብላችሁ ሁለታችሁም እንትን ጨርሱት። ኖርማሊ አይ ቲንክ ወይ ሄኖክ ወይ እንትን አድርጋቸው ጆከር። ወይም ሌላ ንግግር የማያስፈልግም። ባይዘው ወንድሻ እኔ ሰላሳ ሰከንድ ልናገር። አሁን ሚጣ ብለዋለች ሁሉንም ነገር መደምደሚያውን አጭር ነገር አሁን እንደዚህ ብዬ እንደዚህ ብዬ ያው የሴት ጥብ ራስን ነፃ ለማውጣት ብዙ ነገር ለመናደድ ምናምን የሚፈጠሩ ነገሮች ይኖራሉ። ያው ጥቃትን አትወዱም ሴቶች አውቃለሁ። ያል ከዛ ነገር ውጡና አሁን የሚጣ ባለችው ነገር ሶሪ ቃልዬ በ በማወቅም ባለማወቅም በእኔ ተከፍተሽ ከሆን ይቅርታ እህቴነሽ ወድሻለው። እንዳለችው ቲጂም ደግሞ ቃልን እንደዛ ብላችሁ ዝጉልን። በቃ ሌላ ምንም ነገር አንፈልግም። በቃ አታንዛዙብነ። አመሰግናለሁ። ያ ቲጂ ጀመር ኔ ቆንጆ አንሹና ሚዩትሽ ይቅርታ እህቴነሽ ይቅርታ በያት። ከዛ ደግሞ ቃልም ታነሹና ቲጂ ይቅርታ አውቄ ባለማወቅ ያስቀየምኩሽ በይ አንሹና ሚች ታክን ፍቱና። ኦኬ ጥሩ እዚህ ካደረስ ነው በጣም መልካም ነው። ከዚህ በላይ ምንም የሚነገራችሁ ነገር የለም። ያ ሚጣ እንዳለችው ከሁለት አንዳቸው አንሱና እስኪ ለማህበረሰባቸው ትጉ ልብ ያላችሁ ከሁለት አንዳቸው ከሊያንሺ ከሊያንሺ አንላችሁ አንደኛቸው አንሱና እስኪ ለማህበረሰባቸው የምታከብሩ እዚህ ያለውን የምታከብሩ ከሆነ ብዙም ያዳምጣችሁ ሰው አለ ቀድሞ እስኪ ማን ነው እሺ እኔ እስከ ዛሬ ለነበረው ነገር በመሰለኝም ባልመሰለኝም ይቅርታ ብሎ የሚጀምረው ማን ነው ሌላ ጣጣ ምንም አንፈልግ ኦኬ ጆከር ላውራ ይቅርታ ብቻ ነው የምንፈልገው እንዴ ላውራ ሌላ ነገር ዛዛት አላመጣም እኔ ብሎ እኮ አይደለንም ፍሬንድ እኮ ነን ታውቃለህ ይሄን የተጣላ ሰው እንዴት አይቦላለክም እኔ ትናንትና ብዙ ነበር ስለተናደድኩ ነው እንደዛ ያልኩት። ስሜን በእሷ ምክንያት ስለተሰደብኩ፣ በእሷ ምክንያት እንደዚህ ስለሆንኩ ካለች ይቅርታ ጠይቃታለሁ። ግን ከእውነት የራቀ ነገር ስታወራ ነበር። አሁንም ቢሆን በእኔ ምክንያት እኔ በቤቴ አላሰደብኳትም። አሰድባኛለች ብላ ካሰበች እኔ ይቅርታ ጠይቃት። ተጣልታችኋል፣ ቲጂ። እዚህ ጋር አታደባብሽ። ተጣልታችኋል አይደል? አንቺ ለማህበረሰብሽ ላይ ሄጉ ሰው ኦዲንሱ

አውቄም ባለማወቅ ካስቀየምኩሽ ይቅርታ። ስለ ይቅርታ እኮ ነው መጀመሪያ ጀምር። ኖ ኖ ቆይ ቃልዬ፣ አንቺ ሳቶኝ ቲጂ፣ ከዛ ቲጂ ደግሞ በተራ በተራ እንድታደረጉት ብዬ ነው። ይቀጥ ቲጂዬ፣ ቃልዬ ይቅርታ አውቄም ሆነ ሳላቅ ካስቀየምኩሽ ይቅርታ። ግን እኔ እንዳላጠፋው ነው የሚሰማኝ። በቃ የኔ ቆ ጆከር ቆይ፣ ላውራ ይቅርታ እኮ ጠየቁ። አንድ አዳምጡኝ፣ ስነ ስርዓት። እዚህ ጋር በእኔ ምክንያት የተሰደበ ሰው አለ። የምወደውን የማከብረውን የማፈቅረውን ሰው አሰድባብኛለች። እኔን ይቅርታ ከምጠይቅ እሱን ይቅርታ እንድትለው ነው የሚፈልገው። ችግር የለውም። መንገድ ላይ ወንድም አትልም። እኛን እናናግሩ፣ እሱን ወንድም አስጠይቃለሁ። አብሬ በልቻለ ጠጥቻለሁ። እሱን ደግሞ አይመለከትሽም። እኔ እራሴ ቃል እኔንም አዳምጡኝ። ቃልቃል አትበሉኝ። የሷ ብቻ ስሜት አይደለ መደመጥ ያለበት እኔ ከነ ወንድሞቼ ነ ከነ ማህበረሰብ የስሰደብ እሷ በአንድ ግለሰብ ነው ነው ነው ነው ነው እኔ የቤት ጉዳጉድ የማጀት ወሬ ከፈለገች አንድ ጊዜ የሚጣቋየሚጣየሚጣይ አንድ ጊዜ ቃል አንድ ጊዜ ሁላችሁ ቃል ባላገሯም አንድ ጊዜ እስካሁን ለተፈጠሩት ነገሮች ይቅርታ ይቅርታ ሲባል በቲጂም ውስጥ ያለው በአጠቃላይ ተቀረፈ። የራስሽ ሰው ነው አይደል? በአንቺም በኩል ተነግሮብኛል። እስከ አሁን ለተፈጠሩት ነገሮች ይቅርታ ከተባባላችሁ ነገሩ ተዘጋለቅ እያንዳንዱ እየተመዘዘ ለእያንዳንዱ አቃለና በአንቹም ጎን ያለው ይቅርታ ተባለ፣ በእሷም ጎን ያለው ይቅርታ ተባለ። አለቅ አንዳንዷ ነገር እየዋጣችሁ ግን የምታመጡልን ከሆነ እንኳን ይቅርታ ላይ ልንደርስ እዚህ ልናደር መልሶ ጭቅጭቅና ጻሩ። አሁንም አስተካክሉት። ቃል መጀመሪያ የሚውት ናንሽ እና አንቺ እስካሁን ለተፈጠረው ነገር አስቀይምሽ ከሆነ ይቅርታ በያት። አይ ቲንክ ጆከር ሌላ ሰው መሀላቸው ይቅርታ ቆይ ቆይ አንዴ፣ ሌላ ሰው እነሱ ፈልገው ይቅርታ የሚሉት ሰው ካለ በኋላ ትላላችሁ። መጀመሪያ የራሳችሁን ጨርሱና፣ ከዚያ በኋላ ደግሞ ቲጂም ሆነ ቃል ይቅርታ ማለት የምፈልገው ሰው አለ ሌላ ሰው ብላችሁ፣ ከአንቺም ጀርባ ከእሷም ጀርባ ሌላ ሰው ካለ ይቅርታ መጠየቅ የምትፈልጉት ሰው ካለ በራሳችሁ ሚዩታችሁን አንስታችሁ ይቅርታ ብቻ ነው እንጂ ማብራሪያ አንፈልግም። ነው በቃ ሁለታችሁ ላይ ነው ችግር ያየን። ማብራሪያ አያስፈልግም። አጥፍቻለሁ አላጠፋሁም ምናምን እሱን በቃ ወረድ። በማወቅም ባለማወቅም ካላችሁ ዝግ ሌላ ነገር አያስፈልግም። መጠየቅ የምትፈልጉ ፈቃደኛ ሆናችሁ መጠየቅ የምትፈልጉ ከሆነ ከጨረሳችሁ በኋላ እናንተን ስም ጠርታችሁ ይቅርታ መጠየቅ የፈለጋችሁትን ይቅርታ መጠየቅ ትችላለሁ። የእናንተ ለቅመ ቃል ቲቪ

እሺ ቲጂ የእህቴ አውቄም ሳላውቅም ያጠፈውት ነገር ካለ በጣም ይቅርታ። ከህዝብ አትበልጭብኝም። የተጣላ ነው እኔና አንቺንን እኔና አንቺንን ይቅርታ የምንባባለው እንጂ ስለባልሽ ስለምንሽ እሱን ፈጣሪ የውቀው። አንቺም የራስሽን ሐሳብ ስትገልጪ እኔም ደግሞ ከኋላ ብን አንቺ ለአንድ ግለሰብ ነው ይቅርታ ጠይቂ የምትይኝ። ብዙ ማህበረሰብ ሌላ ቦታ ሌላ ቦታ ስለዚህ ሊቀርብ እያለሁ ከዛ ውጭ ምንም ነገር ጋልበልከውም። በኋላ ልወርድ ነው፣ በቃ ጨርሻለሁ። ይቅርታ ባልኩ ይኸው፣ ይቅርታ፣ ይቅርታ ምንድን ቁማር ነው? እንደ ህፃን ልጅ ነው እንደ የምታዩን። ምንድን ነው እየተፈጠረ ያለው በዚህ ልክ? እኛ አልተከባበር ነው የሚመለከተንስ ሌላስ ማህበረሰብ እንዴት ነው? እኛ ነው እኛ ነው የሚቀርበው ምንድነው ንቄታችሁ እኛ እኮ ብዙ ስራ ያለን ሰው እኮ እናንተ ለአንቺና ለሁለት ሺህ እንትን አስበን መሰላችሁ እንዴ ለማህበረሰብ እኮ ምንድነው የምትላላጡት እዚህ ማንሽም ማንሽም ምንሽም አይደለች ታርፍ ያለች ታርፍ ያለች ቻው ስንላችሁ ነው የምትለያዩት በቃ ቲጂ አንቺና አንችም መካከል ላይ ስለተበላሽ ቃልዬ በአወቅም በማወቅም የሚሆን ባለማወቅም አስቀይመች ከሆነ ይቅርታ በያትና እንዝጋ አፍትኛው ሚሆን ይወዳለ በቃ ስርአት አጣነ

ይቅርታ ቃል፣ ግን ካስቀየምኩሽ፣ ይቅርታ ይቅርታ ነው የምለው። አንዴ ልናገር፣ አንደኛ እኔ ካስቀየምኳት ይቅርታ ብያለው። ግን ማህበረሰብ ማህበረሰብ የምትለው የእሷ ማህበረሰብ የኔ ማህበረሰብ ነው። ከማህበረሰብ ጋር ልታላጭ ያለሞክር ማህበረሰብ የለም። ማንኛውም ማህበረሰብ፣ የአንቺ ማህበረሰብ የእሷ ማህበረሰብ ነው። ማህበረሰብ ወንበተረተ በሌ ምክንያት የተሰደበችው ይቅርታ ብያለው። የአንቺ ማህበረሰብ የማን ማህበረሰብ? አንቺ ማህበረሰብ የማን ማህበረሰብ? ከየት ነው የመጣችው? እኛማናቁ ማህበረሰብ አሉ። ትመረቁ፣ ውለዱ፣ ክበዱ፣ እንበላችሁ የአንችም ትጣርሽ በዚህ አጋጣሚ አይታሙ ራስወቀሽነር ትዳራችሁ ይጠንክርላችሁ ብለን እናስመርቃችሁ። ማንኛውም ማህበረሰባችሁ ሰላም ያግኝ ብለን እንመርቃችሁ እናስመርቃችሁ። ማንኛው ይሻላል። ከዚህ ወጥተሽ ግን ሌላ በቤት ገብቼ አሸሙራለሁ እሸማሞራለሁ እሽሙር እነጋገር አለው። በእናንተ በኩል ያለ በአጠቃላይ ቃልም ይቅርታ ብላለች። በቲጂ በኩል ያሉትን በቃልም በኩል ያለችው ቲጂ ይቅርታ ብላለች። ከዚህ በኋላ በአሽሙርም በተለያየ ነገር እቤታቸው ገብታችሁ ደግሞ ወደ ሬትተር ይዛችሁ የቃልን ሰው ሙኒማር ግሩፕ የላችሁ የአንድ አካባቢ ልጆች ናችሁ፣ አማራ ናችሁ፣ እንደ አማራ ነው የምንጓዘው። ከዚህ በኋላ በቤታችሁም አሽሙር የሚሰሩ የተለያየ ነገር የሚያደርጉ ይህን እኮ እዚህ ላይ ነጥብ አስጥለውሻል ብለው ሁለታችሁም ጋር የተለያየ ካርድ እንመዛል የሚሉ ሰዎች ካሉ ጸባችሁ፣ ከማህበረሰባችሁ ጋር ሰላም አለሁ። ምረቃቸው ሰማለሁ። አንድ ነገር ቆይ ቆይ ቆይ፣ እንዴ ወሬ ሰማለሁ እኔ እንትን በል ኮመንቱን፣ ክፈለውና ኮመንቱን